የትኛውም ብሔር አይመለከተኝም። የትኛውም አስተሰ የፖለቲካ አስተሳሰብ ሁሉም የኔ ነው። የት ላሳድግ ልጄ ነው ስጄ፣ ከነገ ዛሬ ምን ሊፈጠር ነው እየተባለ ሰቀቀል ላይ ነው ሁሉም ሰው ያለው ኑሮ መሮት አሉ። እሺ አሁን ምን አይነት ሙዚቃ ለስራ የትኛውን ስሜት ልናገር? መደገፍ አልችልም፣ መቃወም አልችልም፣ ዝም ማለትም አልችልም። ስለዚህ ምን ላርግ? ሁሉም ይወክለኛል። እኔ ኢትዮጵያዊ ነኝ። የዚህን ትውልድ እድሜም አትጨርሱ። እየተፈጠረ ያለው ነገር በጣም እያሳዘነኝ እያሳፈረኝም ነው። የእኔ ጄኔሬሽን እየተበደለ የሚያዳምጥ ካለ ቢያዳምጥ መልካም ይመስለኛል። አሁን በዚህ ሰዓት ሁሉም በእድሜው ያደረጋቸው ነገሮች ናቸው ዛሬ ላሉበት ነገር ያደረሰ ማንም ሰው ከዚህ በፊት የመሩትን ሰዎችም፣ ፖለቲከኞችም፣ አርቲስቶችም ማንም ሰው በእድሜያቸው ያደረጉትን ያውቃሉ። አሁን ይሄ ጄኔሬሽን የዚህ ጄኔሬሽን ታይም ነው። የነሱ ታይም አለ። የነሱን ታይም ጨርሰዋል። በእድሜያችን ባይቀልዱብን ደስ ይለኝ። መተው ነው የምንፈልገው እኛ። ማለፍ ነው የምንፈልገው እኛ። ወደፊት መራመድ ነው የምንፈልገው እኛ አጉል የፖለቲካ ጥቅም ሁሉም ሁሉም ላይ ጣት ቀሳሪ ነው። ማንም ወደ ራሱ ጣቱን የሚቀስር የለም። እነሱ ላልተግባቡበት ግን እኛን ባያበጣብጡን ደስ ይለኛል። እቺ ሀገር ናት ያለችን፣ አገር ሌላ ሀገር የለንም። የትም ወስዶ አይደብቁ ነው። እኔም ልጆች ወልጃለሁ። ልጄን ወልጃለሁ። ልጄን የማሳድግበት ቦታ እፈልጋለሁ። እና በጣም ይሰለቻል፣ በጣም ይመረናል እኛም ከሀገራችን ወተን መዝናናት አንችልም። ወተን መስራት አንችልም። ኤክስፕሎር ማድረግ አንችልም። ሁላችንም ተፈራርተን የጎሪጥ እየተያየን ነው እየኖርን ያለ ነው እና እነሱም ልጆች አሏቸው። የድሃ እናት የሌላ እናት ልጅ የላትም። የእሷ ልጅ ልጅ አይደለም። እንደዚህ መበጣበጥ እንደዚህ እንትን መደራረግ ለበጎ ነው የሚለኝ አለ የምሰማው አለ ለበጎም ሆነ ለበጎ ሆነ አይ ዶንት ኬር ይሄ ነገር እንዲቆም ነው የምንፈልገውኛ የሚቆመው ደግሞ ማን እንደሆኑ ሁሉም ሁሉም ስራውን የስራው ድርሻ አለው ከመንግስት ጀምሮ ተቃዋሚ ነን ከሚሉት ሁሉም መጀመሪያ ወደ ራሳቸው እስኪ ይጠቁሙ ከዛ የጥፋ ቅንነት ትንሽ ቅንነት ትንሽ ቅንነት ትንሽ ቢኖር ኖሮ ይሄ ሁሉ ነገር በጣም በጣም በትንሽ ነገር ሶልቭ የሚደረግ ነገር ነበር።